ጃኒ ይኸው ይኸው መጣ፣ ብላ ያላበቃችው አሁን ደግሞ በድሬ ፍርድ ቤት ሌላ ተአምራትን ሰራች። እቺ ሰው ምን አለች ብትሉኝ ጸዴ ብላ ህዝቡን በሳቅ ገደለችው። ስለዚህ እኛም ቅርን በዚህ ደረጃ ነ ድሬ ማለት እቺ ናት፣ ሰው ሁሉ እየተቀበላት ያለውና አለመብሰል የሚባል ነገር አለ። የሰው ልጅ ሊበስል ይገባል። ገባሽ መብሰል አለብሽ የፈለግሽ ብር እውቅና ምን ቢኖር ያለ ብስለት ምንም ሊሆን አይችልም። ብስለት የብስለት ጉዳይ ነው። እንደዚህ አይነት እና እሱን አንደርስታንድ አደርጋለሁ ነው ላመንኩበት ነገር ማለት ነው። አቡዬ እመቤቴን የጭንቄ አማላጇን ነው የምልሽ። ላመንኩበት ነገር እሳት እሳት ረግጣለሁ እሳት። ሰላም! በመላው ዓለም የምትገኙ ውድ ቤተሰቦቼ ሰላማችሁ ያሉ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳቸውን ነገር ይዤላችሁ ሰዓትን ጠብቄ መጥቻለሁ ማለት ነው።

እነሱ በሚችሉት አቅም እንግዲህ በፍቅር ልጅቷን እንግዲህ ከነበረችበት እስር ቤት በይቅርታ ለቀዋታል ማለት ነው። ይሄ ደግሞ በቃተሙን ባክተርሞ ሪያክሽኖች ተፈጥረዋል ማለት ነው። ያንን እንግዲህ ሰብሰብ አድርጌ ላ ቀርብ ያለሁ ማለት ነው። እንደሚመቻችሁ እርግጠኛ ነኝ። ከእናንተ የሚጠበቀችን ነገር እንግዲህ ዘና ፈታ ብላችሁ አይታችሁ እንደተለመደው ወጫ ኮሜንታችሁ ስጡ። ከወደዳችሁት ላይክ እንዳትረሱብኝ። እንደገና ደግሞ አዲስ የሆናችሁ ሰብስክራይብ አርጉ እያልኩ ከተ ወደ ፕሮግራሙ ባላችሁ መልካም ቢሆንላችሁ ወደ ፕሮግራሙ እድል የሆነና ምንም ስናገር ይበረታብኛል። እኔ ላይ ነገር በእርግጥ ላጠፋሁት ብያለሁ ይቅርታ መመለስ ባልችልም የአፌን ወለምታ ይሁን አይከፋኝም። እንደው መታሰሬ ይሁናይ ከፋኝም እንደው መታሰሬ ግን ሞልቶ የለምይ ከኔ በላይ አውሬ። ቲክቶክ ላይ ፈልጉ ብዙ አለ መንደሬ። አሃ ወዳቸዋለሁ የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔር ነው የምሬ ነው በጣም የምር። ሺትው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ፣ ሺት እየያዙ ነበር። እየጠየቁኝ የነበሩት በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅርን ልታሳዩ ነው ያመጣችሁኝ እና ወዳችኋለሁ፣ አከብራችኋለሁ በጣም በጣም ይቅርታ። ለዚህ ነው አያችሁ፣ የድሬ ህዝብ የማያካብድ ቀለል ያለ ህዝብ ነው የሚባለው ለዚህ ነው አይው አሁን ጃኒ እህታችን ተፈታለች፣ በይቅርታ ተለቃለች ማለት ነው። በቃ ድሬዎች ማለት ይሄ ነው። በቃ ይሄ ነው። በዚህ ነው የምናውቃችሁ። ከዚህ በኋላም እየመጣን እንጎበኛችኋለን። ድሬ የፍቅር አገር፣ ድሬ የቆንጆዎች አገር። ያው ዲስሪስፔክትም እንደማይቀበሉ አሳይተዋል። ለማንኛውም ግን ይሄ ለሁላችሁም ትምህርት ይሁን። ቲክቶክ ላይ ለምንንቀሳቀሰው ለሁላችንም ትምህርት የሚሆን ነገር ነው። ያው ነገሮች ዝም ብለው አያልፉም ከህግ አለማወቅም አያድንም። ስለዚህ ይሄ ለሁሉም ትምህርት ይሆናል። ግን ጃኒ መፈታቷ በጣም በጣም ደስ ብሎኛል። እንዴት ናችሁ? ጃኒ ዛሬ ይቅርታ ጠይቃለች። የድሬዳዋ ሴቶችን ወይም የድሬዳዋ ሕዝቦችን አጠቃላይ ይቅርታ ጠይቃለች። እንግዲህ ትልቁ ጉዳይ ከጃኒ ምን እንማራለን ነው። በተለይ ሶሻል ሚዲያ በእጃችን ላይ ስላለ አላስፈላጊ የሆኑ ንግግሮችን ሃይማኖት የሚነካ በህዝቦች መካከል ግጭት የሚፈጥር የጥላቻ ንግግር መናገር ምን ያህል ዋጋ እንደሚያስከፍል ከጃኒ በጣም ትምህርት ልንወስድ ይገባል። እሷም በወቅቱ እንደ ቀልድ የተናገረችው ነገር ነው፣ ግን እንደ ቀልድ የተናገረችው ነገር ምን ያህል ዋጋ እንዲያስከፍላት መረዳት እንችላለን። ስለዚህ የሶሻል ሚዲያ አጠቃቀማችን በጣም ማስተካከል። በተለይ ቀጥታ ስርጭት ስንገባ በጣም ጥንቃቄ ይፈልጋልና ይህንን ለማለት ነው የመጣሁት። ቴንክ ዩ ድሬ ህዝብ፣ ፍቅር ይቅርታን የሚያቅሰው ነው። ቴንክ ዩ። አዎ እንግዲህ እንዳያችሁት በጣም በሚገርም ሁኔታ እንግዲህ ልጅቷ የራሷን የሆነ ስህተቷን አምና በጥሩ ሁኔታ ለህብረተሰቡ ይቅርታ በመጠየቋ የድሬም ህዝብ እንግዲህ ቅርቷን ተቀብሎ በሚገርም ሁኔታ እንደምታዩት እንግዲህ በሰላም ነገሮች ሊጠናቀቁ ችለዋል። ምን ያህል በጣም ጥሩ ሰዎች እንደሆኑ የድሬ ህዝብ ማለት እንግዲህ በስነ ስርዓቱ አሳይተውናል ማለት ነው። በእውነት ይሄ ምስጋና የሚገባቸውና በእውነት እንደ ሁሉም ሰው ለእንደዚህ አይነት ተግባራቸው በእውነት መደነቅ ያለበትና ለሌላው ሀገር ለሌላው አካባቢ ለሌላው ብሄር ትልቅ አርያ የሆኑ ይመስለኛል እና ይህን እንግዲህ ሁላችን በምታቱ፣ ስለዚህ ለዚህ ቤታችን እንዳይረስ እያልኩኝ እስቲ ምንድን ነው እንግዲህ ሌሎች ደግሞ ያሉት እናቶች እንዴት ነው ያሉት የሚለውን ትንሽ ሪያክሽናቸውን ላሳይ። ጃኒ ተፈታለች። ፍቅር የሆነው የድሬ ህዝብም አፉ ብሏታል። ክቡር ከንቲባውና አመራር ላይ ያላችሁ እግዚአብሔር ያክብርልን፣ እናመሰግናለን። እኔ በዚህ ልክ ያዘናችሁብኝ አልመሰለኝም ነበረ። እግዚአብሔርን የምሬን ነው እንደዚህ ያዘናችሁብኝ አልመሰለኝም። እግዚአብሔርን አሁን ልቤ በጣም እንትን የተረበሸው እንድታለቅሱብኝ ደግሞ አልፈልግም እና ከልባችሁ ይቅርታ እንድትሉኝ ነው የምፈልገው። አሁን እንግዲህ ይሄ ብቻ አይደለም። ደግሞ በጣም የሚገርመው እንግዲህ በታሰረችበትን ጊዜ በጣም በፍቅር በጥሩ እንዲሁም ከዚህ ከአዲስ አበባ ሆነ ከተለያዩ አካባቢዎች የሄዱትን ሰዎች በፍቅር የድሬ ህዝብ ሲቀበል ነበረ የፖሊስ መምሪያውም ሆነ ያው ላይ የነበሩ አካላት ሁሉ ለነበረውም ለመጠይቆም ለነበረ ህብረተሰብ በጣም በሚገርም ሁኔታ በፍቅር እንዲሁም ብዙ ሰዎች እንደተሰማችሁት እንግዲህ እዛ አካባቢ ሄደው ላሳለፉት እንኳን ጊዜ ምግብ ምንም እንደቻሉ እንዳቆያቸውና የተለያየ አይነት ሪያክሽን እንደነበረ ደግሞ ሰምተናል። ይህንን ደግሞ እስኪ ከራሳቸው ከአንደበታቸው ከፖሊሶቹ በጣም በሚገርም ሁኔታ የሚገርም አይነት አነጋገር የተናገሩት እ ነው መለከተ እኛም ህጣናት ወደ እየታየ ነው ጉዳዩ። ስለዚህ እነሱ ሲመጡ ግን ያው የነበረውን ነገር አንደኛ ከድሬዳዋ ያገኘነው ነገር ፍጹም ፍቅር ነው። የተባለው ስህተት ነው። በእሷ ስም የድሬዳዋን ህዝብ ሴቶች ይቅርታ እንጠይቃለን ብለው ይቅርታ ጠይቋል። በአጠቃላይ ሁለተኛ እዚህ ከመጡ በኋላ ያዩት ነገር የተባለው ነገር ሳይሆን ድሬዳዋ ፍቅር መሆኗን በደንብ የተረዱበት ሂደት ነው። ይህ በጣም ትልቅ ነገር ነው። እኔ ግን ደስ ያለኝ ነገር ከዚህ ያለፈው አንድ ነገር ልንገራቸው

ኢትዮጵያውያን ይሄ ነው መሆን ያለበት። ስለዚህ የታሰረበትን ካወቀ በኋላ በፍትህ መታሰሩን ሲያውቅ ይስ ሀገሬ ፍትህ ያላት ሀገር ናት፣ በሕግ አግባብ ነው ይሄድ ያለው ይሄማ ትክክል ነው ብለህ ታምናለህ ትሄዳለህ። ስለዚህ እነሱ ሲመጡ መጣችሁ ዘራፍ ለመጣችሁ ድሬዳዋ ፖሊስ እንደዛ ይላል እንዴ? በቃ ልክ ሲመጡ ምንድን ነው እንደዚህ እንደዚህ የያዝነው እንደዚህ ነው። እንኳን የድሬ ልጅ ሆን ጓደኛዬስ ብለው እንኳን ደስ ያላችሁ ቃሰሩ እኛ ድሬዎች ነን። ለወደደን ፍቅርን፣ ለበደለን ይቅርታን እናደርጋለን። ትልልቅ ኮሚሽነሮች ኮሚሽነር፣ ምክትል ኮሚሽነር ታው በጣም በቃ ልነግርሻ ዋና ኮሚሽነሩ አዋራን እና እኛ ሳይንቀን፣ እንደ ቲክቶከር ሳይንቀን፣ ምን ሳይለን ሪስፔክት አድርጎ ያወራበት መንገድ እኔ ልነግርሻ አልችልም። በቃ እመቤቴ ነው የምልሽ። በቃ ኮማንደሩም ኢንስፔክተሯም ጊዜ ሰጥተው መኪና አቅርበውልን ምሳ ጋብዘው በቃ እኛ ትልቁ ጠላታችን ስለ ድሬዳዋ የሌላትን ገጽታ የሚፈጥሩ ሰዎች ናቸው በሚዲያ ላይ ለነሱ ምንም አይነት ኤክስኪዩዝ የለንም ብለዋል። ከዚህ በኋላ ምንም አይነት ምክንያቱም ኮሚሽነሯ፣ ምክትል ኮሚሽነሩ እኔ እዚህ ነው የተወለድኩት ኮማንደሩም እኔ እዚህ ነው የተወለድኩት፣ ግን አልቀበም አልጠጣም። ለምንድን ነው የሚጮውና የሚቀጥ ሰው ድሬዳዋ መገለጫ የሚሆነው ስንት መገለጫ እያላት ብለዋል። እና ይህን ነገር ደግሞ የኢትዮጵያ ወጦች እኮ ናቸው አንዳንድ ቁጥ ቁራቾ የድሬ ልጅ ነን እያሉ የጋጥ ወጥ ስራ እየሰሩ እኔ ከጃኒ ከጃኒጋ ማለት ነው። አቡ አንድ ቀን ምግብ እንደው ማዕድ ተቋርሰን አናውቅም። ጓደኛ ይማርለችም ተደዋውለን አንድም ተደዋውለን አናውቅም። ግን ልጅቷ ምስኪን ናት፣ ምስኪንነቷን አውቀዋለሁ። ላይፍ ስትጀምር ትዝ ይለኛል ምናምን እድገቷ ምናምን ያስደስተኛል። ምስኪን ልጅ ናት። ባል አለ፣ መብሰል የሚባል ነገር አለ። የሰው ልጅ ሊበስል ይገባል ገባሽ፣ መብሰል አለብሽ። የፈለግሽ ብር እውቅና፣ ምን ቢኖር ያለ ብስለት ምንም ሊሆን አይችልም። ብስለት ብስለት የብስለት ጉዳይ ነው። እንደዚህ ነ እና እሱን አንደርስታንድ አደርጋለሁ። ነውሁሉእውነት በአንዳንድ ጋጦወጦች ጋጦወጥ ስራ እየሰሩ እኛ የድሬ ልጅ ነን ስላሉ እነዛን ሰዎች አይቶ ሙሉ ድሬን እንደዛ ማሰብ ትክክል አይደለም። በየትም ከየትኛውም አካባቢ ጨዋ ይወጣል፣ ጋጥሮች ይወጣል። ጃኒ ታስራለች። ዜን ያለች ግን ዛሬ ነው የመጣ ነው። እስካሁን እኛ ምግብ አልወሰንላትም። እናንተ ራሳችሁ ናችሁ ስትንከባከባት የነበራችሁ። አንድ ቀን ምግብ አልወሰንላትም። የዚህን ያክል ነው ፍቅራችሁ። ምግብ በልተን ምግብ በልተን እንኳን አንድ ምግብ ቤት በልተን አንከፍልም ይሳል። የዚህን ያክል ነው እና ከጠበቅ ነው በላይ ነው በጣም ነው የምንወዳችሁ ድሬዳዋ ስንመጣ የመጀመሪያችን አይደለም ከዚህ በኋላም በደንብ እንመጣለን እና ሁሌ ልባችሁ እንደዚህ ይሁንልኝ እወዳችኋለሁ በጣም አሁን እንግዲህ እንደተመለከታችሁት በጣም በሚገርም ሁኔታ ድሬዎች እንግዲህ ራሳቸውን አስመስክረዋል ማለት ነው። ፍቅር ናቸው የሚባለው ለዚህ ከፖሊሶቹ ጭምር እንግዲህ በእንደዚህ አይነት ሁኔታ ህብረተሰቡ የተቀበሉት የመጡበት ጉዳይ ትክክል መሆኑን አውቀው መጠየቃቸው ትክክል መሆኑን አውቀው ጥሩ የሆነ ምላሽ ሰጥተዋል። ህብረተሰቡ የዚህን ያህል ፍቅር አሳይቷል። ይሄ እንግዲህ በሌሎች ክልሎች እንደሚሆንና ወደፊት ተስፋ እንግዲህ የሚሰጥ አይነት አገር እንደሚኖረን በእርግጠኝነት እንግዲህ ተስፋ አደርጋለሁ ማለት ነው። ትምህርት የሚወሰድበትና ሁላችንም ደግሞ ወደፊት የምንናገረውንም የምናደርገውንም ነገር ማወቅ ያለብን መሆን እንዳለብን ይሰማኛል። ይሄ ነገር በእውነት ምንም ቢሆን የእሷ ጥፋት ድሬዎችን ብቻ ቢያስቀይም፣ ነገር ግን በተለያዩ አካባቢዎች የሚፈጠሩ አንዳንድ መስሆን ንግግሮች እና ይህ ብሔርተኝነት ነገሮች ስላሉ እነሱም በዚህ አጋጣሚ ማጥፋት የሁላችን ግዴታ ስለሆነ ይሄን ደስታ እንግዲህ አብረን እንካፈለው በሚል ነው ያቀረብኩላችሁ ማለት ነው። ምንም ቢሆን ጥፋቱ የሚረሳ አይደለም። በእንደዚህ አይነት ነገር የቀጠለ ነገር ደግሞ መጥፎ መሆናችን መሆኑን ሁላችን እናውቃለን። የሆነ ቦታ ላይ መጀመር ነበረበት፣ እዚህ ተጀምሯል ማለት ነው። ቅጣዩ ጥሩ እንደሚሆን ተስፋ አደርጋለሁ። እስቲ ከበፊቱ ነገር ትንሽ አንድ ነገር ጠብ ብላል የድሬዳዋ ፖሊስ እጅግ አድርጌ ያመሰግናለሁ። ክበሩልኝ። በጣም ስነስርዓት ያላችሁ ስርዓት የምታስጠብቁ ጀግና ጀግና የሆናችሁ ፖሊሶች አላችሁ። አይታችሁ አይታችሁ በእውነት እንዴት አልማችሁ እንደምትመቱ በእውነት ውስጤ እንዴት ደስ እንዳለኝ። አሁን ይሄ ህብረተሰብ የሚሰደብ ህዝብ ነው። በእውነት በጣም ያሳዝናል። ጥጋብ እንደዚህ ነው። ቤተሰብ ምከሩ ያለ ዕድሜያቸው ብር አግኝተዋል። እነዚህ ሰዎች በስርዓት መኖር አልቻሉም እያልኩ ለፈልፋለሁ። ጊዜ ይሄኛው ሰባት ዓመቴ ነው ቲክቶክ ላይ፣ ሁለት ዓመቴ ነው ላይፍ ካቆምኩ። ምክንያቱም በቃ ጀጅ ማድረግ ነው፣ ብልግና ስለማልፈልግ ላይፍ አልገባም። በራሴ ወስናለሁ እንደዚ። ነገር ግን በጣም የሚገርመው ነገር እኔ ድሮ የምመኘው ነገር ነበረ እጅ ትንሽ ቅጣት ማግኘት አለባት ብዬ እል ነበረ። እኔ የእሷ ሳይሆን እናንተ እሷን የምትከተሉ አንድ ነጥብ ምናምን ሚሊዮን ተከታዮች ማለት ነው። ሁላችሁም ግራግር የሆናችሁ አስተሳሰባችሁ የቀነጨረ እሷ ስትናገር ከታች ቁጭ ብላችሁ ስስቁ ነበረ። አይቻለሁ አይቻለሁ። አዎ ገደል ከተቷችሁ እና ጃኒ ጃኒ ምን አባቷ ጃኒ ነች እሷ ስመኝ ነው ስሟ። በቃ አለቀ። በቃ ለቤተሰብ ጦስ የሚሆኑት እነዚህ ናቸው። ቤተሰብ በሚገኘው ገንዘብ እየታላከለት እየተሰጠው እዚህ መታ ለቤቱ ሙሉ ቁጭ ብላ ትሸቅልና በዛ ምክንያት በቃ ቤቱ ሙሉ የሆነ ስለሚመስላቸው ሌላ ስራ ከስራ ሲወጡ ዝም ብሎ ያሉ። የአዲስ አበባ ፖሊስ በዚህ አጋጣሚ ልናገር የምፈልገው በጥንቃቄ እያየልኝ እባክ እባክ እንዳለ እንዳለ አፋቸውን የሚከፍቱ ዛሬ ምንም ነገር የማይመጣ የሚመስላቸው ሞባይል እንደዚህ ደቅ ነው ሲናገሩ፣ እንኳን ሰው የሚያያቸው እንኳን የማይመስላቸው ከስርዓት የወጡ ቤተሰቦቻቸው ጥሩ ሊሆኑ ይችላሉ። እነሱ ግን ትንሽዬ ሳንቲም ድሮም ሲጋበዙ እኮ ጥጋብ አለባቸው። እንኳን አራሳችሁ ሳንቲም አግኝተው በጣም ያሳዘነው ግን እዚህ ቤት ውስጥ ያየው ቲክቶክ የመጨረሻ ዘጠት ያለበት ቲክቶክ ያየው፣ እንዴት ትታሰራላችሁ የምትሉ ሰዎች ነበራችሁ። ስድ ባደጌዎች ባደጌዎች ናችሁ። እንዴት ትታሰራለች ማለት አልገባኝም። ከተማውን እኮ ሀገሪቱን፣ ህዝቡን የሚጠብቀው ፖሊስ እኮ ነው። ማህበረሰብ ሲነካ እኮ ፖሊስ ማድረግ የሚገባውን ነገር ማድረግ ይችላል። አለበለዚያም ልቅ ነው የሚሆነው። እሰይ እሰይ፣ እንደዚህ እየተሳሳሙ እንደዚህ ባህላችንን ያጠፉ ማግኘታቸው መስራታቸው ሳይከፋ ግን፣ ባህላችንን ያጠፉ እንደዚህ እየተሳሳሙ እየተላላሱ። አመሰግናለሁ። ስራን ስራ ቀጥል፣ ጠንካራ ስራን አሁንም ቢወቅ ቀጥል። የድሬ ፖሊስ እጅግ አድርጌ አመሰግናለሁ፣ እወድሃለሁ። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቴ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። ስምኝማ ድሬ እኔ እኮ መወድሽ አይቼሽ አይደለም አላውቅም፣ መጥቼ አሂ ሰብ ድሬ ድሬ ፍቅርና ድሬ ሲሉኝ ነው ሰምቼ፣ እናትነትሽን አስዋቧት በዜማ አሁን አንድ እህቴ አንቺን ተሳደበች አጠፋች ስሰማ እንግዳ ተቀባይ አንቺ የፍቅር ሀገር፣ ይቅርበያትና ከፍርዱ ላይ ሳይሆን ከመረተሽ ተማር። ጉንጫቸው መንደሪን ከንፈራቸው እንጆሪ ቀጭን ወገባቸው ፈትል አስተማሪ ዳሌና ባታቸው አዙሮ የሚጥል ሺቲና ድሪያው አርፎበት ሲያማልል እንዝርት የመሰሉ ጨዋ ያሳደጋቸው ከስር መሰረቱ ክብር የገባቸው በተክሊል በቁርባን በህገ ሸሪያው ስንቶች አግብተዋል እልል አስብለው እና ላቸዋለው ሳቅና ጫወታቸው ከህዋነት እንጂ አይደል ብልግናቸው ለጥቁር እንግዳ ጠብር ግፍ እያለ እቤት ያፈራውን ቢያጠጡ ቢያበሉ የሴቶች እመቤት ያንሳል ሊያስብላቸው እንኳን የሚያስከፋ ቃል ሊናገሯቸው። የድሬ እንስቶች ጣፋጭ ተወዳጆች፣ ሁሌም ተፈላጊ ነጫጭ እርግቦች። የድሬ እንስቶች በቃ ይመቻቸው። አዎ ውዴቶቼ፣ ቤተሰቦቼ፣ እንግዲህ እቺን አጠር መጠን ያለች ፕሮግራም እንግዲህ በቶሎ ላዘጋጅላችሁ የፈለግኩት በጣም ደስ ስላለኝና በእውነት ድሬዎች ምንጊዜም የሚመቹ እንደሆነ በጣም በስነ ስርዓቱ ስለገለጹልን እንዲሁ ጊዜም አላጠፋም ብዬ ነው እንግዲህ እዚህ ነገር ባየር ላይ ዝም ብዬ የለቀኩላችሁ ማለት ነው። እንደሚመቻችሁ እርግጠኛ ነኝ። አስተያየታችሁ አይለኝ። ከወደዳችሁት የተለመደችዋት ላይክ አድርጉ። በተረፈ አዲስ የሆናችሁ ቤቴን ጎብኝቴን ታድርጋችሁ ሰብስክራይብ አድርጉ። ላለው በሚቀጥለው እስከምንገናኝ ድረስ እንግዲህ ደህና ሁኑ እያልኩኝ ቀጥታ ወደ ሚቀጥለው አንዷን ነገር እንደምታውቋት አንድ ነገር ጠብ እንደማደርግላችሁ ተመራርቀን እንለያ። ይላለው መልካም ጊዜ ይሁንላችሁ።